በኛም በኩል ዝርዝር ጥናቶች ከገንዘብ ሚኒስቴር ጋር ዝርዝር ጥናት ተጠንቶ ለመንግስት ሲቀርብ በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ በዚህ ጉዳይ ላይ በጣም ቁርጠኛ አቋም ወስደዋል። በመንግስት ሰራተኛው ቴክኖሎጂን በማሸጋገር ረገድ፣ ገቢ እንዲጨምር በማድረግ ረገድ፣ አገልግሎት እንዲሻሻል በማድረግ ረገድ ትልቅ ኃላፊነት አለበት። ትልቅ ተልዕኮ አለበት ሰላም ጤና ይስጥልን የሰዓቱን መረጃዎች ይዘን ቀርበናል በቅድሚያም ዋና ዋናዎችን እናስቀድም ለመንግስት ሰራተኞች አዳዲስ የደሞዝ እስኬልፋ እየተደረገ ነው መንግስት በቅርቡ ተግባራዊ ያደረገው የመንግስት አገልግሎትና አስተዳደር ሪፎርምን ለማስፈጸም ለመንግስት ሰራተኞችና አመራሮች የደሞዝ ማስተካከያ እንዲደረግ ከሲቪል ሰርቪስ ኮሚሽን ጥናቱ ለመንግስት ቀርቦ ተወስኗል መንግስት ከመስከረም 1 ቀን 2018 ከዓመተ ምህረት ጀምሮ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉ ይታወሳል። ይህንን ተከትሎ የተለያዩ የመንግስት መስሪያ ቤቶች አዳዲስ የራሳቸውን የደሞዝ ስኬል ይፋ እያደረጉ ነው። ይህ በእንዲህ እያለ መንግስት ለመንግስት ሰራተኞች አዲስ መመሪያ አውጥቷል። የደሞዝ ጭማሪን በተመለከተ፣ የደሞዝ እርከንን በተመለከተ፣ የደሞዝ ስኬልን በተመለከተ፣ የደሞዝ አከፋፈልን በተመለከተ፣ የአበል አከፋፈልን በተመለከተ፣ የጥቅማ ጥቅም ክፍያ አፈጻጸምን በተመለከተ በተለያየ መንገድ ከመንግስት ሰራተኞች ደሞዝ የሚደረግ መዋጮ ወይም በተለያዩ ምክንያቶች ከደሞዝ ላይ የሚቆረጠውን ገንዘብ በተመለከተ መመሪያው በግልጽ አስቀምጧል። የመንግስት ሰራተኞች ቅነሳን በተመለከተ በመመሪያው ዙሪያ የሲቪል ሰርቪስ ኮሚሽን ማብራሪያ ሰጥቷል። በዝርዝር እንመለከታለን እስከመጨረሻው አብራችሁን ቆዩ። በቅድሚያ የገቢዎች የደሞዝ ኢስኬሊፋ ሆነም መንግስት በቅርቡ ተግባራዊ እያደረገ ያለውን የመንግስት አገልግሎትና አስተዳደር ሪፎርምን ለማስፈጸም ለመንግስት ሰራተኞችና አመራሮች የደሞዝ ማስተካከያ እንዲደረግ ከሲቪል ሰርቪስ ኮሚሽን ጥናቱ ለመንግስት ቀርቦ ተወስኗል። በዚህ መሰረት ከመስከረም 1 ቀን 2018 ዓ ምህረት ጀምሮ ለመንግስት ሰራተኞች ተሿሚዎችና ለህዝብ ተመራጮች ተግባራዊ እንዲደረግ የገንዘብ ሚኒስቴር መስከረም 20 ቀን 2018 ዓመተ ምህረት በቁጥር 18 6 134 በተፃፈ ደብዳቤም ለገቢዎች ሚኒስቴር አሳውቋል። የመንግስት ሠራተኞችን የደሞዝ ማስተካከያ መጠን መሠረት በማድረግ የልዩ የደሞዝ ስኬል ተጠቃሚዎችን የደሞዝ ማሻሻያ የሲቪል ሰርቪስ ኮሚሽን አዘጋጅቶ ለየተቋማቱ እንዲያስተላልፍ በመንግስት በተወሰነው መሰረት አንደኛ የተሻሻለውን የተቋሙ የደሞዝ ስኬል ሰንጠረዥ፣ ሁለተኛ የደሞዝ ስኬል መሸጋገሪያ ሰንጠረዥ፣ ሶስተኛ የደሞዝ ስኬል ዝርዝር ያፈጣ መምሪያ ቁጥር 11 ከዚህ ደብዳቤ ጋር አያይዘን እየላከን፣ በጀቱን ከገንዘብ ሚኒስቴር በመጠየቅ ክፍያውን መፈጸም የምትችሉ መሆኑን እንገልጻለን ይላል። በተጨማሪም ውሳኔውን በፍጥነት በማስፈጸም ውጤቱን እስከ ጥቅምት 30 ቀን 2018 ዓመተ ምህረት ባለው ጊዜ ውስጥ እንድታሳውቁን እናሳስባለን ይላል። የሲቪል ሰርቪስ ኮሚሽን ደብዳቤ ለገቢዎች ሚኒስቴር ሰራተኞች ደሞዝ እንዲፈጸም በጻፈው ደብዳቤ ላይ ይህ በእንዲህ እንዳለ የአዲስ አበባ ከተማ አስተዳደር ለመንግስት ሰራተኞች አዲስ አዋጅ አወጣም። የመንግስት ሰራተኞች የሰው ኃይል ምልመላና መረጣ ግልጽነት ባለው ውድድርና ብቃት ላይ እንዲመሰረት የመንግስት መስሪያ ቤቶች የተሰጣቸውን ኃላፊነት ተግባርና ተልዕኮ በብቃት በጥራትና በውጤታማነት እንዲወጡ ለማድረግ ዘመናዊ የሆነ የአሰራር ስርዓት በመዘርጋት የመንግስት ሰራተኛው በዚህ ስርዓት ውስጥ እንዲያልፍ በማድረግ ብዝሃነትን ያረጋገጠና በከተማው ውስጥ እየተመዘገበ ያለውን እድገት ለማስቀጠል የሚያስችል ፐብሊክ ሰርቪስ ለመገንባትና የሲቪል ሰርቪስ ማሻሻያ ፕሮግራም በሰው ሀብት ስራ አመራር ረገድ ያመጣቸውን ውጤቶች ለማጎልበትና ለማስቀጠል የሚያስችል ህግ ማውጣት አስፈላጊ በመሆኑ ኢትዮጵያን የሚመስል የመንግስት ሰራተኞች ስብጥር ብዝሃነትና አካታችነትን ያገናዘበ የመንግስት አገልግሎትና አስተዳደር ስርዓት መዘርጋት አስፈላጊ በመሆኑ የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓትን ለመዘርጋት በመንግስት መስሪያ ቤት የሚሰጡ አገልግሎቶችን ለማዘመ የመንግስት አገልግሎትና አስተዳደር ስራን ለማሻሻል ምርታማነት ለመጨመርና ለማጎልበት ብቃት ያላቸውን ባለሙያዎች ለማግኘትና በስራ ላይ ያሉትንም ለማቆየት የተሻሻሉ የአሰራር ስርዓት መዘርጋት አስፈላጊ በመሆኑ የመንግስት ሰራተኞች አስተዳደርና አደረጃጀት ፍትሃዊ፣ ቀልጣፋ፣ ውጤታማ፣ ወጪ ቆጣቢና ተደራሽ እንዲሆን በማድረግ የተገልጋዩን ማህበረሰብ ፍላጎትና ጥያቄ በአጥጋቢ ሁኔታ ምላሽ ለመስጠት የሚያስችል የመንግስትን የመፈጸም ብቃት በማጎልበት የዜጎች ፍላጎት የሚያረካና ወደ ተሻለ የእድገት ደረጃ ሊያሸጋግር የሚያስችል ሕግ ማውጣት አስፈላጊ በመሆኑ በሰራተኞች መካከል ጤናማ ተወዳዳሪነትን ለመፍጠር የሚያስችል የማትጊያና የማበረታቻ ስርዓት መዘርጋት አስፈላጊ በመሆኑ የአዲስ አበባ ከተማ ምክር ቤት በተሻሻለው የአዲስ አበባ ከተማ አስተዳደር የነበረውን ቻርተር አዋጅ በማሻሻል ይህንን አዋጅ አውጥቷል። አዋጁ የደሞዝ ስኬልን በተመለከተ እንዲህ ይላል። በሀገር አቀፍ ደረጃ በሚወሰነው የደሞዝ ስኬል ማስተካከያ መሰረት ቢሮ ለከተማ አስተዳደሩ መንግሥት ሠራተኞች ተግባራዊ እንዲሆን ያደርጋል፣ ይከታተላል፣ ይቆጣጠራል። በሀገር አቀፍ ደረጃ በሚወሰነው የደሞዝ ስኬል መሰረት ለያንዳንዱ የሥራ ደረጃ መነሻና ከፍተኛ መዳረሻ ደሞዝ እንዲሁም በየጊዜው የሚደረገውን የደሞዝ ጭማሪ የሚያመላክቱ ዕርከኖች ይኖሩታል። የስራ መደቦች ምዘና፣ ደረጃዎች ምደባና የደሞዝ ስኬል ሕግ መሰረት የአስተዳደሩን የፋይናንስ አቅም ያገናዘበ ለመንግሥት ሰራተኞች የሚያገለግል የደሞዝ ደረጃ ከሚመለከታቸው አስፈጻሚ አካላት ጋር በመተባበር ቢሮ አጥንተው ለካቢኔው ያቀርባል፣ ሲወስን ተግባራዊ ያደርጋል። የደሞዝ አከፋፈልን በተመለከተ ማንኛውም የመንግስት መስሪያ ቤት በየወሩ መጨረሻ ለእያንዳንዱ የመንግስት ሰራተኛ ወይም ለህጋዊ ወክሉ የደሞዝ ክፍያ ይፈጸማል። የማንኛውም የመንግስት ሰራተኛ ደሞዝ ሰራተኛው ስምምነቱን በጽሁፍ ሲገልጽ፣ በፍርድ ቤት ትዕዛዝ ወይም በህግ በተደነገገው መሰረት ካልሆነ በስተቀር ሊያዝ ወይም ሊቆረጥ አይችልም። ከሰራተኛ ደሞዝ በየወሩ የሚቆረጠው ከደሞዙ አንድ ሶስተኛ መብለጥ የለበትም። የአበል አከፋፈል በተመለከተ አበል ወይም ልዩ ልዩ የአበል አይነቶች ማለት አንድ ሰራተኛ ሥራ ለማከናወን ከደሞዝ በተጨማሪ የሚያስፈልግ የቀን ውሎ አበል፣ የአየር ጸባይ፣ የመዘዋወሪያ፣ የትርፍ ሰዓት ስራ እናም የጓዝ ማንሻ የመሳሰሉትን የሚያካትት ክፍያ ነው። የቀን ውሎ አበል ማለት አንድ ሰራተኛ ከመደበኛ የስራ ቦታው ውጪ ሄደው እንዲሰራ ሲደረግና ለስራ ሲጓዝ የሚከፈል የቁርስ፣ የምሳ፣ የእራትና የመኝታ ወጪን ለመሸፈን የሚከፈል ክፍያ ነው። ማንኛውም አበል ወይም ልዩ ልዩ የአበል አይነቶች የሚከፈለው የመንግስትን ስራ ለማከናወን አስፈላጊ ሆኖ ሲገኝ ብቻ ነው። ቢሮ የአበል አይነቶችንና ክፍያዎችን እያጠና ለካቢኔ ለውሳኔ ያቀርባል። ሲጸድቅም አፈጻጸማቸውን ይቆጣጠራል። በየአመቱ አማካይ የዋጋ ግሽበት የጥናት ግኝትን በመውሰድ የመንግሥት ሠራተኛ ወጪን መሸፈን የሚያስችል ልዩ ልዩ የአበል አይነቶች ማስተካከያም ቢሮ ከከተማው አስተዳደር ከንቲባ ጽሕፈት ቤትና ፋይናንስ ቢሮ ጋር በመመካከር ውሳኔ ሐሳብ ያቀርባል። በከንቲባ ሲፈቀድ ተግባራዊ ያደርጋል። የደሞዝ ጭማሪን በተመለከተ ቢሮ የደሞዝ ጭማሪ በሀገር ደረጃ ሲወሰን ተግባራዊ ያደርጋል። አፈጻጸሙን ይከታተላል፣ ይቆጣጠራል። የደሞዝ ኤርከንን በተመለከተ የመንግስት ሰራተኛ የደሞዝ ኤርከን ጭማሪ በስራ አፈጻጸም መዘና ውጤት ላይ በመመስረት መሆን አለበት የመንግስት ሰራተኛ ስራ አፈጻጸም የቅርብ ሁለት ጊዜ አማካኝ ውጤት መካከለኛና ከዚህ በላይ ከሆነ በሁለት ዓመት የመንግስት መስሪያ ቤት የሰራተኛ ዝርዝር መረጃ አቅርቦ በቢሮ የደሞዝ እርከን ጭማሪ ያስፈቅዳል። በየሁለት ዓመቱ ስለሚደረገው የደሞዝ እርከን ጭማሪ አፈጻጸም ቢሮ በሚያወጣው መመሪያ ይወሰናል። የጥቅማ ጥቅም ክፍያ አፈጻጸምን በተመለከተ ማንኛውም የመንግስት መስሪያ ቤት ለስራ ኃላፊ ወይም ሰራተኛ ከወራዊ ደሞዙ በተጨማሪ ለስራው ውጤታማ ነጻነት በአይነትም ሆነ በገንዘብ የሚፈጸም ክፍያና ጥቅማጥቅም ለቢሮ ቀርቦ ሲወሰን ተግባራዊ ያደርጋል። የመንግስት መስሪያ ቤቶች ከተሰጣቸው ተልእኮ ኃላፊነት፣ የመንግስት ሰራተኞች ከተሰማሩበት የሙያ መደብ አንጻር ተስማሚ ተመጣጣኝ ጥቅማጥቅም እንዲያገኙ ቢሮው የውሳኔ ሀሳብ ለካቢኔ ያቀርባል፤ ሲወሰን ተግባራዊ ያደርጋል። ማትጊያ ወይም ማበረታቻ ስርዓት፦ ማንኛውም የመንግስት መስሪያ ቤት ከፍተኛ የስራ አፈጻጸም ውጤት ላስመዘገበ የመንግስት ሰራተኛ ማትጊያ ብረታቻ ይሰጣል። የሚሰጠው የማትጊያ ወይም ማበረታቻ አይነት መጠን፣ ሽልማት፣ የምስጋና ምስክር ወረቀትና ደረጃ እድገት አሰጣጥ አፈጻጸም ቢሮ በሚያወጣው መመሪያ ይወሰናል። ክብራትና ክብራን ይህ መመሪያ የወጣው ለአዲስ አበባ ከተማ አስተዳደር ሰራተኞች ነው። በሀገር አቀፍ ደረጃ የመንግስት ሰራተኞች ከስራ የሚቀነሱበት ሁኔታን በተመለከተ የሲቪል ሰርቪስ ኮሚሽን ማብራሪያ ሰጥቷል። የመንግስት ሰራተኞች የተሻሻለው አዋጅ 1353 ሰባት ስለ መንግሥት ሠራተኞች ቅነሳም እንዲህ ይላል። ማንኛውም የመንግሥት ሠራተኛ የሥራ መደቡ ሲሰረዝ፣ መሥሪያ ቤቱ ሲዘጋ፣ ትርፍ የሰው ኃይል ሲኖርና ያለ በቂ ምክንያት ዝውውርን ካልተቀበለ ከሥራው ይቀነሳል ይላል። በዚህ አዋጅ መሠረት ለመደልደል ካልተቻለ ወይም የመንግሥት ሠራተኛው ዝቅ ባለ የሥራ ደረጃ ላይ ለመሥራት ፈቃደኛ ካልሆነ ይቀነሳል። ቅነሳ የሚደረገው የመንግስት ሰራተኛው በመስሪያ ቤቱ ውስጥ በተመሳሳይ የስራ መደብ ላይ ካሉ ሌሎች የመንግስት ሰራተኞች ጋር ሲወዳደር በስራ ውጤቱና ባለው ችሎታ ዝቅተኛ መሆኑ ሲረጋገጥ ሰራተኛው ከስራ ይቀነሳል።